ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩትዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በምሽቱ የስፖርት የመረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ይዘን ወደ እናንተም የምናደርስ ነው የሚሆነው። በዛሬ ፕሮግራማችን እንግዲህ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ሰፋ ያሉ ስፖርታዊ ጉዳዮች፣ የዝውውር ጉዳዮች እየተነሱ ነው የሚገኙት። እነሱን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ፏአርባሩ ፕሮግራሙን እየመራው ቆይታን አድርጋለሁ። ቪዲዮችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። የዴኮ ፍላጎት የባርሴሎና ግብ ጠባቂ ቦታን ማሻሻል ነው። የባርሴሎና ስፖርት ዳይሬክተር በስፔን እግር ኳስ ውስጥ ካሉ ምርጥ ግብ ጠባቂዎች አንዱን ለማስፈረም እያሰበ ነው። ባርሴሎና የቡድኑን የወደፊት እጣ ፈንታ ማቀድ የቀጠለ ሲሆን ከቅርብ ሳምንታት ወዲህ ከፍተኛ ትኩረት ከሚሰጣቸው ቁልፍ ቦታዎችም አንዱ የግብ ጠባቂ ቦታ ነው። ማርክ አንድሬ ቴሪሽቴገን በቅርብ የውድድር ዓመታት የቡድኑ ዋና ግብ ጠባቂ ሆኖ መገኘቱ የሚታወቅ ሲሆን ከቅርብ ጊዜያት ወዲህ ያጋጠመው ጉዳት በዴኮ በሚመራው የስፖርት ማኔጅመንት ቦታ ላይ ስጋትን ፈጥሯል። በዚህ ምክንያት በባርሴሎና የግብ ጠባቂ ዝርዝር ውስጥም የአሌክስ ሮሜሮስም ባልተጠበቀ ሁኔታ ጥርጣሬን አግኝቷል ተብሏል። የኢሚሊያኖ ኢግሌሲያስ ቁልፍ ተጫዋችና የልዊስ ዴላፉዌንቴ የስፔን ብሔራዊ ቡድን መደበኛ ተጠሪ ተጫዋች የሆነው የሪያል ሶሴዳድ ግብ ጠባቂ ሙሉ በሙሉ ተቀባይነትን ያገኘ ሲሆን ዴኮ ከተጫዋቹ ተወካዮች ጋርም ግንኙነት እንደጀመረ ተዘግቧል። በተጨማሪም ከባርሴሎና ቅርብ ሰዎች የተገኘው መረጃ እንደሚያመለክተው የባርሴሎና ስፖርት ዳይሬክተር ብቃቱን ለመገምገም አንዳንድ የሪያል ሶሴዳድ ጨዋታዎች ላይ ተገኝቷል። በካታሎኒያ ራዲዮ እንደተዘገበው ሮሜሮ እንግዲህ ከባስክ ክለብ ጋር እስከ 2027 የሚያቆየው ኮንትራት ያለው ቢሆንም የመልቀቂያ ማፍረሻው አሁን ላይ 70 ሚሊዮን ዩሮ ይሆናል። በ2026 ይቀንሳል። ይህም ተመጣጣኝ ዋጋ ለማምጣትም በር ይከፍታል። በዚህ የውድድር ዘመን የግብ ጠባቂ ቁጥሮች አስደናቂ ናቸው። ወደ አራት ሺህ የሚጠጉ ደቂቃዎችን ተጫውቶ 15 ጊዜ መረቡን ሳያስደፍርም መውጣት ችሏል። ባርሴሎና ተጫዋቹን በሜዳም ሆነ ከሜዳ ውጪ ያለውን ወጥ አቋምም የግብ ጠባቂነት ብስለትና አመለካከቱንም ከፍ አድርጎ ይመለከተዋል። ዩሮ 2024 ያሸነፈው የስፔን ብሔራዊ ቡድን አካል ስፔን እንግዲህ በአሰልጣኝ ስታፍ ከፍተኛ ግምት የሚሰጠውም ተጫዋች እንደሆነ ጭምር ነው መረጃዎቹ እያሳዩ የሚገኙት። ኢንተር ሚላን ከካናዳዊ አጥቂ ጋር መገናኘቱን ቀጥሏል። ኢንተር ሚላን በክረምቱ ሌላ ከፍተኛ ደረጃ ላይ ያለ አጥቂ ለማምጣት አቅዶ በቅርቡ ከጆናታን ዴቪድ ጋርም እንደገና እንግዲህ ግንኙነቱን እንደገና ቀጥሏል። ዳቪድ ከሰኔ በኋላ ነፃ ወኪል ይሆናል። ኔራ ዙሪዎቹ ከኮፓ ኢታሊያ ደርቢ የመጀመሪያ ጨዋታ በፊትም ከወኪሉ ኒክ ጋርም መገናኘታቸውን ላ ጋዜጣ ዴሎ ስፖርት ዘግቧል። አጥቂው እስካሁን ከየትኛውም ቡድን ጋር ለመፈረም እንዳልተቃረበ ታውቋል። አርሰናል፣ ባርሴሎና፣ ባየር ሚኒክና ዩቬንቱስ ከተጫዋቹ ጋር በተደጋጋሚ ስማቸው ሲነሳም ነበር። ነገር ግን ማንም በዚህ ደረጃ የተጫዋቹን ፍላጎት ለማሟላት እየቀረበ የለም። ተጫዋቹ በአመት ስምንት ሚሊዮን ዩሮ ደሞዝ ሲጠይቅ፣ የተጫዋቹ ተወካዮችም አስር ሚሊዮን ዩሮ ኮሚሽንም ይፈልጋሉ። ኢንተር ለጆናታን ዴቪድ እስካሁን ዋጋ ላቀረበም፣ ነገር ግን ጥያቄውን ዝቅ ካደረገም ለማስፈረም ዝግጁ እንደሚሆኑ አሳውቀዋል። ኢንተር ሚላን አምስት ሚሊየን ዩሮ አመታዊ ደሞዝ እና የአምስት ዓመታት ኮንትራትን ማቅረብ ይፈልጋሉ፣ ነገር ግን የተጫዋቹ ጥያቄ በደሞዝ ጉዳይ ለማሟላትም እድል የላቸው። ኔራ ዙሪያዎቹ የዝውውር ውድድሩን እየመሩ አይደለም፣ ነገር ግን የተጫዋቹን ከማርከስ ቱራም ዝውውር ጋርም ተመሳሳይ ለማድረግ ይፈልጋሉ። ኢንተሮች ሌላኛውን የቦሎኛ ኮከብ ሳንቲያጎ ካስትሮንም መፈለጋቸውን ይቀጥላሉ፣ ነገር ግን ከቦሎኛ ጋር ያለው ድርድር ከባድ ይሆናል። የወደፊት ህይወቱ በክለቡ የውድድር ዘመን እንዴት እንደሚጠናቀቅ ላይም የተመካ ሊሆን እንደሚችል መረጃዎች ያሳያሉ። የሊቨርፑል የአርሰናል እና ማንቸስተር ሲቲ ዝውውር ኢላማ የሆነው ተጫዋች 100 ሚሊየን ፓውንድ ዋጋ ተለጥፎበታል። እንደ ሊቨርፑል፣ አርሰናል እና ማንቸስተር ሲቲ ያሉ ኮ ክለቦች ለኖቲንግሃም ፎረስት ኮኮ ሞርጋን ጌብስ ዋይት ዝውውር እስከ 100 ሚሊየን ፓውንድ መክፈልም አለባቸው ተብሏል። እንግሊዛዊ ኢንተርናሽናል በዚህ ውድድር ዘመን በኖቲንግሃም ፎረስት በጥሩ ሁኔታ ላይ ይገኛል። ከቼንድ ኦፍ ሳይድ ከዚህ በፊት እንደ ሊቨርፑል እና አርሰናል እሱን እንደሚፈልጉ ዘግቦ ነበር። ሆኖም ግን ሞርጋን ጌብስ ዋይት ክለቦች ካሰቡት መግዣ ዋጋ የበለጠ ውድ ሊሆን የሚችል ይመስላል። የቅርብ ጊዜው ፈላጊው ሲቲ ከጃ ግሬሊሽ በኋላ ውድ ፈራሚ ሊያደርጉት ይችላሉ። ሲቲ የ25 ዓመቱን ተጫዋች ፍላጎት እንዳለው ባለፉት ሳምንታት የተነገረ ቢሆንም ኖቲንግሃም ግን የጠየቀውን 100 ሚሊዮን ፓውንድ ግን የመክፈል ለመቀበል ፍላጎት አይኖራቸው። 100 ሚሊዮን ፓውንድ ለሞርጋን ጌብስ ዋይት ዝውውር ፍጹም እብድ ገንዘብ ነው። ይህ ዋጋ እንደ ጌብስ ዋይት ላለ ተጫዋች መክፈል አስቂ ነው። ሞርጋን ጌብስ ዋይት በዚህ ውድድር ዘመን ለኖቲንግሃም ፎረስት ኮኮብ ተጫዋች ሆነው የቆየ ሲሆን የኑኖ ኤስፐሬንቶ ሳንቶ ቡድንን በአስደናቂ ሁኔታ በቶፕ ፐርፎርማንስ ላይም ወይም በቶፕ ፎር ላይም እንዲያጠናቀቅም እያገዘው የሚገኝ ተጫዋች ነው። ሞርጋን ጌብስ ዋይት ምናልባትም ከላይ በጠቀሱት አንዳንድ ክለቦች ላይ ተጽዕኖ ለመፍጠር የሚያስፈልገው ነገር አለው። ነገር ግን እሱ ምክንያታዊ ፈራሚ ሊሆን የሚችለው ምናልባትም ሰባ ሚሊዮን ፓውንድ በታች በሆነ ዋጋ ሊሆን ይችላል። ኖቲንግሃም ፎረስቶች የጠየቁት ዋጋ እጅጉን የተጋነን እንደሆነና ብዙ ሚዲያዎችም እየዘገቡት እንደሚገኙ ነው መረጃዎች የሚያሳዩት። ሲቲ በዚህ ክረምት መሀል ሜዳ ላይ ማጠናከር አለበት። ነገር ግን ምናልባትም ርካሽ አማራጮችን ማግኘት ይችላሉ። ነገር ግን ሊቨርፑል ወይም አርሰናል ለቀድሞው የወልቭስ የሚያነሳው 100 ሚሊዮን ፓውንድ ሊከፍሎ ማየት በጣም ነው ከባድ። የሚሆነው ቀያዮቹ ቀድሞኑ የመሀል ሜዳ ማጠናከሪያቸውን ቢፈልጉም ለሞርጋን ጌብስ ዋይት ግን ይህንን ያክል ገንዘብ ለመክፈል አላስቡም። አርሰናሎች እንግዲህ ቢሆኑ ይህንን ዋጋ ለእንግሊዛዊው የማውጣት አላማ እንደሌላቸው ነው የሚገለጸው። ማንቸስተር ዩናይትድ የሩበን አሞሪምን ተወዳጅ ተጫዋች ለማስፈረም በቅርቡ ንግግር ሊያደርጉ ነው። ማንቸስተር ዩናይትድ የሩበን አሞሪም የቀድሞ ስፖርቲንግ ሊዝበን ተጫዋች የሆነው ጎንካሎ ኢናሲዮን እንግዲህ ለማስፈረም በቅርቡ ንግግር ያደርጋሉ ተብሎ ይጠበቃል። የዩናይትድ ዋለቃ ሩበን አሞሪም በስፖርቲንግ ሊዝበን አብረው ካሳለፉት ስኬት በኋላ ከጎንካሎ ኢናሲዮ ጋር እንደገና ለመስራት እንደሚፈልጉ ለጉዳዩ ቅርብ የሆኑ የመረጃ ምንጮች ለከቼንዶቭ ሳይድ እንዳሳወቁ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ፖርቱጋላዊ ወጣት ኢንተርናሽናል እንደ ሊቨርፑል እና ማንቸስተር ሲቲ ባሉ ታላላቅ ክለቦች ፍላጎት ላይ ሲሆን ቦሩሲያ ዶርትመንድ ከዚህ በፊት ለማስፈረም ቢሞክርም አልተሳካ ላቸው ማንቸስተር ዩናይትድ የጎንካሎ ኢንያ ሲዮን ፊርማ ለማግኘትም በሚደረገው ፍክክር ውስጥ ከሚታዩት ዋና ስሞች አንደኛው ሊሆን ይችላል። የማንቸስተር ዋና እንግዲህ ኋላ መስመር ለቀጣዩ የውድድር ዘመን በፊት ቅድሚያ ከሚሰጧቸው ነገሮችም አንዱ ይመስላል። ጎንካሎ ኢናሲዮ ከማንቸስተር ዩናይትድ ዝውውር ጋር የተገናኘው የቅርበ ጊዜ ተከላካይ ነው። ኢናሲዮ ሩበን አሞሪምን ወደ ዩናይትድ ለማምጣት ጥሩ አማራጭ ይመስላል። ነገር ግን ሌሎች ተመሳሳይ ተጫዋቾችም ሊታሰቡ እንደሚችሉ ነው መረጃዎች የሚያሳዩት። ሌሎች ምንጮች በቅርበ ጊዜያት ለከቼንድ ኦፍሳይድ እንደተናገሩት ማንቸስተር ዩናይትድ በዚህ ክረምት ኤቨርተንን የሚለቅ የሚመስለውን ጃራድ ብሬዝቫይትን ይፈልጋል። ዩናይትዶች ማቲያስ ደሊተን እና ሌኒ ዮሮን ባለፈው ክረምት አምጥተዋል። ነገር ግን ምናልባትም በተጨማሪ ተከላካይ ቦታም ሊኖር እንደሚችል ነው የሚታመነው። ቪክተር ሊንድሎፍ በኦልትራፎርድ ኮንትራቱ ሊጠናቀቅ እየተቃረበ ነው። ሃሪ ማጓየርም በዚህ ክረምት ሊለቅ እንደሚችል መገመት ቀላል ነው። ይህም ዩናይትድ በማታያስ ደሌት፣ በሌኒ ዮሮ ና በሊሳንድሮ ማርቲኔዝ ብቻም ስለሚቀሩ፣ ጎንካሎ ኢናሲዮ ና ጃራርድ ብሬዝቫይት ሁለቱም ለዩናይትድ በጣም ጠቃሚ ፊርማዎች ሊሆኑ ይችላሉ። ነገር ግን ሁለቱንም ማምጣት ስለማይችሉ ትኩረታቸውን ወደ አንዳቸው ያደርጋሉ ተብሎ ነው የሚጠበቀው። ሊቨርፑል ፕሪምየር ሊጉን ለማስደንገጥ የዝውውር እንቅስቃሴን ለማድረግም ተዘጋጅቷል። የተባለው ሊቨርፑል አሌክዛንደር ኢሳክን ከኒውካስል ዩናይትድ በክረምት ለማስፈረም እስከ 150 ሚሊዮን ዩሮ ለመክፈልም ተዘጋጅ ተባለ። ቀያዮቹ ስለዚህ እንግዲህ ስምምነት የመጀመሪያ ውይይቶችን ያደርገባል። የክለቡ ምንጮች የአሌክዛንደር ኢሳክ ትልቅ ዋጋን ቢያቀርቡም እንደሚሳካላቸው የሚተማመኑ ግን ይመስላል። ከፌጂያስ በተገኘው አስገራሚ ዘገባ መሰረት ሊቨርፑል በክረምቱ ካሉት ትልልቅ የዝውውር ወሬዎች አንዱን ለማሳካት በዝግጅት ላይ መሆናቸው ተሰምቷል። ሊቨርፑል ኒውካስል ዩናይትድ አሌክዛንደር ኢሳክን እንዲሸጥ ማያሳመንም ይችል እንደሆነ ወደፊት የሚታይ ቢሆንም የስዊድናዊው ኢንተርናሽናልን ማግኘት ቻሉ ግን ትልቅ ክረምት ይሆንላቸዋል ተብሎ ነው የሚጠበቀው የአርኔ ስሎት ቡድን ቀድሞውኑ ወደ ፕሪምየር ሊግ ሻምፒዮንነት እየተቃረቡ ነው። እናም አሌክዛንደር ኢሳክ ወደዚህ ቡድን መጨመር የመርሲ ሳይዶን ቡድን በሚቀጥለው የውድድር ዘመን የማይቆም ያደርገዋል። ሊቨርፑል የሞሐመድ ሳላህን ኮንትራትም ከተፈራረሙ በኋላ ከባዱን ዝውውር ለመጨረስ እንቅስቃሴ ጀምረዋል። በሚቀጥለው የውድድር ዘመን ሳላህና አሌክዛንደር ኢሳክ በሊቨርፑል አጥቂ ክፍል ውስጥ ማየት በጣም የሚጠበቅ ነገር ይሆናል። እንደ አርሰናልና ቼልሲ ያሉ ቡድኖችም በአሌክዛንደር ኢሳክ ዝውውር ጉዳይ ላይ እንዴት እንደሚ እንደሚፎካከሩ ማየት ከባድ ነው። ተጫዋቹ ኒውካሰልን መልቀቅ ቢፈልግም ሜጃ ክለቡን ግን የመረጠ አይመስልም። የፌጂያስ የቅርብ ጊዜ ዘገባ ሊቨርፑሎች የኒውካስል ዩናይትዱን ዋና ኮከብ ተጫዋቾችን እንዲለቁ ለማሳመን አስፈላጊ ነገሮችን ሁሉ ለማድረግ ዝግጁ ናቸው። ሊቨርፑል እንግዲህ እንደዚህ አይነት ፊርማዎችን ብዙ ባንኩን እንግዲህ ሲሰብር ተመልክተን ነው አናውቅም። እንደ ቫንዳይክ አሊሰን ያሉ ዝውሮችን ብዙ ወጪ ወጥቶባቸው ግን ስኬታማ መሆናቸውን ግን የምናስታውሰው ነው። አርሰናሎች የኒውካስል ዩናይትድን ኮከብ ለማስፈረመም ፍላጎት አላቸው። የግራ ክንፍ አርሰናል በዚህ ክረምት ለማስፈረም ካሰባቸው ቦታዎች አንደኛው ሲሆን በርካታ ታዋቂ ተጫዋቾች በእጩ ዝርዝራቸው ውስጥ እንደሚገኙ ተነግሯል። ከተጠቀሱት መካከል አንደኛው በፕሪሚየር ሊግ ውስጥ ካሉት ምርጥ ተጫዋቾች አንዱ ነው። ለሶስት ተከታታይ የውድድር ዘመን በፕሪሚየር ሊግ ዋንጫ ፍላጎቶችን ማሳካት የሚችል ደረጃ ላይ ያሉት አርሰናሎች ስራ የበዛበት የክረምት የተጫዋቾች የዝውውር መስኮትንም እንደሚሆንባቸው ተገምቷል። የክለቡ አስተዳደር ሚኬል አርቴታ ለአራተኛ ጊዜ ዋንጫውን እንዳያጣም ይፈልጋሉ ስለ በዚህም ማርቴታ ተጨማሪ ዝውውሮች እንዲደረጉለትም ጠይቋል። አርሰናል በክረምቱ አዲስ የተከላካይ፣ አማካይ፣ ግራ ክንፍና አጥቂ ዋና ዋና ፍላጎቶቹ ናቸው። በግራ ክንፍ ቦታ ኒኮ ዊሊያምስ የአርሰናል መሪ ኢላማ እንደሆነም ይታመናል። ነገር ግን በአዲሱ የስፖርቲንግ ዳይሬክተር አንድሪያ ቤርታ እየታሰበ ያለ ተጫዋች ይሄ ብቻ አይደለም። አንቶኒ ጎርደንም የአርሰናል የክረምት የዝውውር ኢላማ ነው። አንቶኒ ጎርደን ባለፉት 12 እና 18 ወራት ውስጥም ከፍተኛ ለውጥን በኒውካስል ዩናይትድ አሳይቷል። ዳቪድ ኦርነስቲን በዛ አትሌቲክ ላይ ሲናገር አርሰናል በዚህ ክረምት የግራ ክንፍ ቦታውን ለማሻሻልም አንዱ ኢላማቸው አንቶኒ ጎርደን ነው ብሏል። ዳቪድ ኦርነስቲን ሲናገር አንድ የመስመር አጥቂ ለተወሰነ ጊዜ የአርሰናል አጀንዳ ሆኖ ቆይቷል። አርሰናል በግራ ክንፍ ተጫዋች በዚህ ክረምት እያሰቡበት ያለው ቦታ ነው። ኒኮ ዊሊያምስም በሚኬል አርቴታ የሚደነቀው ተጫዋች እንደሆነ ሁላችንም እናውቃለን። ነገር ግን ይህም ይህ እንግዲህ ይሆናል ማለት አይደለም ሲልም ነው የተናገረው። በዝርዝር ውስጥ ብዙ ስሞች ይኖራሉ። ለምሳሌ አርሰናል አንቶኒ ጎርደንን ከሚወዱ ተጫዋቾች ውስጥ አንዱ ነው። ነገር ግን እንደገና የሆነ ነገር ካልተፈጠረ በስተቀር እስካሁን ምንም ምልክት የለም። ነገር ግን በአርሰናል ዝርዝር ውስጥ ያለ ተጫዋች ነው። እሱን ከኒውካስል ዩናይትድ ማስፈረምም ከባድ ቢሆንም በአርሰናል ተወዳጅ ተጫዋችም ሊሆን እንደሚችል ነው የሚገምተው። አንቶኒ ጎርደን ካለፈው ዓመት ብቃቱ ጋር ሲነጻጸር መካከለኛ የውድድር ዘመንን አሳልፏል። ምንም እንኳን አሁንም በሁሉም ውድድሮች ዘጠኝ ግቦችንና ስድስት አሲስቶች ቢኖሩትም ከአምናው ያነሰ ብቃቱን እያስመለከተ ነው። እንደ አሌክዛንደር ኢሳክ ሁሉ ኒውካስል ዩናይትድም እሱ ለ መሸጥ ፍቃደኛ ሊሆን አይችልም። በተለይም እንግሊዛዊ ኢንተርናሽናል አዲስ ኮንትራክት የተፈራረመው በቅርቡ በመሆኑ በእርግጠኝነት አርሰናል ከባድ ፈተና ይገጥማቸዋል ተብሎ ነው የሚጠበቀው። ዌስትሃም ዩናይትድ በነጻ ዝውውር ኢላማቸውን አድርገዋል። ዌስትሃም ዩናይትዶች የሳውዛምተኑን የመስመር ተከላካይ ካይል ዎከር ፒተርሰን በክረምቱ በነፃ ዝውውር ለማዘወር ጥያቄ ማቅረባቸው ተዘግበዋል። ሆኖም ግን መዶሻዎቹ ካይል ወከር ፒተርስን በሴንት ሜሪ ስቴዲየም ኮንትራቱን ሊያጠናቀቅ ሲቃረብ ለማስፈረም የሚፈልጉት ብቸኛ ክለብ አይደሉም። ዌስት አሚኔትሮች ወከር ፒተርስን ይፈልጋሉ ነገር ግን ቶትናሃም እና ቼልሲ ተጫዋቹን እንደሚፈልጉት የሀመርስ ኒውስ ዘገባ አመልክቷል። ጋዜጠኛ ግሬም ቤሊ ስለዚህ ስምምነት ሲናገርም ወከር ፒተርስ በሊጉ ክለቦችም እየተፈለገ እንደሆነና ዌስት አሚኔትድም የካይል ወከር ፒተርስ ዝውውርን ከሚፈልጉ ዋና ክለቦች መካከል አንዱ እንደሆነ ጭምር እየተናገረ ነው። ለጊዜ ዌስታም ዩናይትድ በካይል ዎከር ፒተርስ ላይ ተጨባጭ ፍላጎቶች እንግዲህ ያላቸው ይመስላል። ቤይሊ ሲቀጥል ዌስታም ዩናይትድ በነፃ ለሚገኘው ካይል ዎከር ፒተርስም ፍላጎቱን አሳይቷል የሚል መረጃ ነው እየወጣም እንደሚገኝ ዘገባዎች የሚያሳዩት። ነገር ግን ክሪስታል ፓላስ፣ ቶትናም ሆትስፐርስና ፉለሃምን ጨምሮ ሌሎች ክለቦችም ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው። ቼልሲም እሱን እየተመለከቱት ነው። ካይል ወከር ፒተርስ ባለፉት አመታት በሳውዛምተን ቆይታው አድርጎ ነበር። በርካታ ክለቦችም እሱን እንደ ነፃ ወኪል አማራጭም አድርገው ማየታቸው ምክንያታዊ ነው። የ ሀያ ሰባት ዓመት ወጣት ወደ ለንደን ስቴዲየም ለመዛወር ቢሞክርም ጥሩ ሊሆን ግን እንደሚችል ይገመታል። ስለዚህም እሱ ለቀረበለት ጥያቄ ምን ምላሽ እንደሚሰጥ ማየቱ አስደሳች ነው የሚሆነው። አሁንም እንደ ቸልሲ ያሉ ትልልቅ ክለቦች ለዎከር ፒተርስ ዝውውር ፈታኝ ይሆናሉ። ዎከር ፒተርስ ምናልባትም ወደ ቸልሲ ቢሄድ ጀማሪ ላይሆን ይችላል። ነገር ግን በቸልሲ ቡድን ትልቅ ሚና ሊኖረው ይችላል። ዌስትሀም፣ ቶትንሃም ለተጫዋቹ የተሻሉ አማራጮች ሊሆኑ ይችላሉ። ነገር ግን በመደበኛነት ጨዋታዎችን ለመጀመር ቅድሚያ ወደሚሰጠው ቡድን ያመራል ተብሎ ነው አሁን ላይ የሚጠበቀው። ማንቸስተር ዩናይትድ እና ሊቨርፑል ፈረንሳዊውን ለማዘወር እንደገና ሊሞክሩ ነው። ማንቸስተር ዩናይትድ እና ሊቨርፑል የሊዮኑን ኮከብ ራያን ቸርኪን ለማስፈረም እያሰቡ ካሉ ክለቦች መካከል ይጠቀሳሉ። ሁኔታውን በቅርበት የተረዱ ምንጮችም ቸርኪ በጥር ተጫዋቾች የዝውውር መስኮት ለመልቀቅም ፍላጎት ካሳየ በኋላ በዚህ ክረምት ሊዮንን ለቆ ይወጣል ተብሎ እንደሚጠበቅ ነው። ዘገባዎቹ የሚያሳዩት ፈረንሳዊ ወጣት በጥር ተጫዋቾች የዝውውር መስኮት ከማንቸስተር ዩናይትድ እና ሊቨርፑል የመጡለትን ጥያቄዎች ነበሩ። ከቼንዶፍ ሳይድ በወቅቱ እንደዘገበው እና ምንጮችም በክረምቱ እንደገና እንዳረጋገጡ ተጫዋቹን ለመልቀቅ እንደሚሞክርም ይጠብቃሉ። ራያን ቸርኪ በዚህ ውድድር ዘመን በሊዮን ማስደነቁን የቀጠለ ሲሆን በአጠቃላይ በሁሉም ውድድሮች አስር ጎሎችንና አስራ ሰባት አሲስቶችን አድርጓል። አርሰናል፣ ቶትናም፣ ባየር ሚኒክና ቦሪሲያ ዶርትመንድ የቸርኪን ፊርማ ለማግኘትም በሚደረገው ውድድር ላይ እንዳሉ ነው የሚታወቀው። ቸርኪ እጅግ በጣም ጥሩ ችሎታ ያለው እናም ደግሞ በፕሪሚየር ሊግ ውስጥም እሱን ማየት በጣም አስደሳች ይሆናል። ይህም በተለይም ለዩናይትድ በጣም አስፈላጊ የሆነውን የአጥቂ ክፍል ብልጭታንም ይሰጣል። ዩናይትዶች ከፊት መስመር ትልቅ ማሻሻያን ይፈልጋሉ። ራያን ቸርኪ ዩናይትድን የሚገነባ እንግዲህ ሰው ሊሆን እንደሚችል ነው የሚታመነው። በሉዊስ ዲያዝና በአንፊልድ ለጉዳት ተጋላጭ የሆነው ዲዮጎ ዦታን ማሻሻያ ሊሆንም ይችላል። ሊቨርፑሎች ፊት መስመሩን በአዲስ ለመገንባትም እንቅስቃሴ ጀመሩ ሲሆን ራያን ቸርኪም ጥሩ አማራጭም ይሆንላቸዋል። ቸርኪ በእርግጠኝነት በሊዮን ለረጅም ጊዜ ለመቆየትም አያስብም ስለዚህ፣ የተጫዋች በሚቀጥሉት ሳምንታት ወዴት ለመሄድ እንደሚፈልግም ማየቱ አስደሳች ይሆናል ተብሎ ነው የሚጠበቀው። ዘጠና ሁለት ነጥብ አምስት ሚሊዮን ፓውንድ የተገመተው የፕሪሚየር ሊግ ጥምረትን በኦልትራፎርድ ልናይ እንችላለን። ማንቸስተር ዩናይትድ በዚህ ክረምት ሁለት የፕሪሚየር ሊግ ኮከቦችን ለማስፈረም እያሰቡ ነው። ዩናይትዶች በጣም አሳዛኝ የውድድር ዘመንን እየገፉ ነው። አሁን ላይ በፕሪሚየር ሊጉ የደረጃ ሰንጠረዥም ጥሩ ደረጃ ላይ አይገኙም። ስለዚህም በዚህ ክረምት ትልቅ ለውጥ እንደሚያስፈልጋቸው ግልጽ ነው። ሆኖም ግን ማንቸስተር ዩናይትድ የፈለጉትን አይነት ፊርማ ለማግኘት እንዲችል ቢያንስ አንድ ትልቅ ስም ያለው ተጫዋች መሸጥ የሚኖርባቸው ይመስላል። ከዴይሊ ሜል በወጣው ዘገባ መሰረትም ዩናይትድ በተለይ የወልቭሱን ኮኮ ማቲያስ ኩኛህን ይፈልጋሉ። ተጫዋቹም ስልሳ ሁለት ሚሊዮን ፓውንድ ያስወጣል። ሌላኛው ኢላማ በመጠኑ ርካሹ ሊያም ዴላፕ ሲሆን እሱም እንደጠበቀው ዋጋው ከወረደ 30 ሚሊዮን ፓውንድ ኢፕስዊች ታውንን መልቀቅ ይችላል። ከተጫዋቹ ግዢ በተጨማሪም በሽያጭም ላይ የሚጠበቁ ሲሆን፣ ማንቸስተር ዩናይትድ በዚህ ክረምት ለበርካታ ተጫዋቾችም ሽያጭ ክፍት ናቸው። ዴይሊ ሜል በተጨማሪም እስከ አምስት የሚደርሱ ትልልቅ ስሞች ሊለቁ እንደሚችሉ ዘግበዋል። ዩናይትድ ማርከስ ራሽፎርድን፣ አንቶኒን፣ ጀደን ሳንቾን፣ አሊሃንድሮ ጋርናቾን፣ ራስመስ ሆይለንድን ለመሸጥም ክፍት ይመስላሉ። እነዚህ ሁሉ ተጫዋቾች እንደሚለቁ ግልጽ አይደለም። ነገር ግን በእርግጠኝነት ራሽፎርድ፣ አንቶኒና ሳንቾ በማንቸስተር ዩናይትድ የወደፊት ተስፋ የሌላቸው ነው የሚመስሉት። ሶስቱም በዚህ የውድድር ዘመን በውሰት ወጥተዋል። ሩበና ሞሪም ሌላ እድል ሊሰጣቸው ፍቃደኛ ሆኖ ማየትም ከባድ እንደሆነ ጭምር ነው መረጃዎቹ አሁን ላይ እያሳዩም የሚገኙት ይህም፣ በተለይ ዩናይትድ ማቲያስ ኩኛህና ሊያም ዴላፕን እንዲገዛ ሊረዳቸው ይችላል። ማቲያስ ኩኛህ ወይም ደግሞ ዴላፕ ቅድሚያ የሚሰጣቸው ከሆነ መታየት ያለበት ነገር ነው ተብሏል። ዴላፕ ዘጠኝ ቁጥር ተጫዋች በመሆኑ በማንቸስተር በሆይላንድና በጆሹዋ ዘርኪዚ ላይ እንደ ማሻሻያም ሊታይ ይችላል። ይህ በእንዲህ እንዳለ እንደ ማቲያስ ኩኛህ የተለያዩ ሚናዎችን መጫወት ስለሚችል ዩናይትድ ጥሩ ፈራሚ ያደርገው ይመለከቱታል ነገር ግን ሁለቱም ተጫዋቾች በበርካታ ክለቦች መፈለጋቸው ዝውውሩን ከባድ ያደርገባል ተብሎ ነው አሁን ላይ የሚጠበቀው። አርሰናል ለሪያል ማድሪድ ተጫዋች አርባ ሚሊየን ዩሮ ለማቅረብ እየተዘጋጀ ነው። አርሰናል በዚህ ሳምንት መጀመሪያ በቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ሪያል ማድሪድን ሶስት ለዜሮ አሸንፎ የነበረ ሲሆን አሁን በክረምቱ የዝውውር መስኮት ከተጫዋቾቹ አንዱን ለመውሰድም እንዲሁ ተስፋ አድርገዋል። አርሰናል ለቀጣዩ የውድድር አመት የሚኬል አርቴታ ቡድንን ለማጠናከር ከላሊጋ በርካታ ተጫዋቾችን ኢላማ አድርገዋል። ማርቲን ዙቤሜንዲ እና ኒኮ ዊሊያምስ በእጩ ዝርዝራቸው ውስጥም ከፍተኛ ኢላማ እንደሆኑ ይነገራል። የሪያል ሶሴዳዱን አማካይ ለማስፈረም ከሪያል ማድሪድ ጋር ለመፎካከርም የተዘጋጁ ሲመስሉ የካርሎ አንቸሎቲ ቡድን አባል የሆነው አርዳ ጉሌርንም ለመውሰድ እየተዘጋጁ ይገኛሉ። እንደ እንግሊዝ ዘገባዎች አርሰናል በዚህ ክረምት አርዳ ጉሌርን ለማዘዋወር በዝግጅት ላይ ናቸው። ምንም እንኳን ቱርካዊውን የጨዋታ አቀጣጣይና ማርቲን ዙቤሜንዲ፣ ኒኮ ዊሊያምስን ከመሳሰሉ የበለጠም ኢላማ አድርገው ባያዩትም ለተጫዋቹ ከ30 እስከ 40 ሚሊዮን ዩሮ ዋጋ ግን እያዘጋጁ ነው ተብሏል። አርዳ ጉሌር በ2023 ክረምት ፌነርባቼን ለቆ ሪያል ማድሪድን ከተቀላቀለ በኋላ በማድሪድ ትግል ውስጥ ነው። ባለፉት ሁለት የውድድር ዘመናትም 46 ጨዋታዎችን መጫወት የቻለ ሲሆን አብዛኞቹን ከተቀያሪ ቦታ እየተነሳ ነበር በዚህ ሳምንት መጀመሪያ ላይ በአርሰናል ጨዋታ ላይ ምንም አይነት ሚና ያልተጫወተውን የሀያ ዓመቱን ወጣት አንቸሎቲ እንግዲህ የሚያምነው አይመስልም ጣሊያናዊው ለቀጣዩ የውድድር አመትን በአሰልጣኝነት ቢቆይ አርዳ ጉለርን ለመልቀቅም ይገደዳል አርሰናል አርዳ ጉለርን የሚመለከቱት እንዲሁ ኖርዌያዊው የጨዋታ አቀጣጣይን እንደሚፎካከር በማድረግ ነው ጉለር እንግዲህ በክረምቱ ሪያል ማድሪድን ይለቅ እንደሆነ መታየት ያለበት ጉዳይ ነው ነገር ግን አንቸሎቲ የመጀመሪያ ቡድን ዋና አሰልጣኝ ሆነው እንደማይቀጥሉ ቢጠበቅም ነገር ግን የሚቀጥሉ ከሆነ የእሱ መልቀቅ ምንም አያስደንቅም። ቢያንስ አርዳ ጉለር በክረምቱ በውሰት መልቀቁ አይቀሬ እንደሆነ ነው ዘገባዎች የሚያሳዩት። የነጮቹ ደጋፊዎች ከክለቡ እንዲወጣ የሚፈልጉት የማድሪዱ ተጫዋች በሪያል ማድሪድ ውስጥ ለበርካታ የውድድር ዘመናት ወሳኝ የሆነው ተጫዋች ሳንቲያጎ ቤርናቢው ሊለቅ ይችላል። በሪያል ማድሪድ ያለው የአይደር ሚሊታዊ የወደፊት ዕጣ ፈንታ በእርግጠኝነት ባልታወቀ ሁኔታ ውስጥ መግባት ጀምሯል። የረጅም ጊዜ ቅር ተደርጎ ወደ ክለቡ የመጣው ብራዚላዊው ተከላካይ ራሱን በተከላካይ ክፍል ውስጥ ቁልፍ አድርጎ ያረጋገጠ ተከላካይ ነው። ተከላካዩ በሁለት ጊዜ በደረሰበት ጉዳትም ከተሰቃየ በኋላ በአስቸጋሪ ሁኔታ ውስጥ ይገኛል። እነዚህ ጉዳቶች በተለይም ለማንኛውም ተጫዋች ከባድ ሲሆኑ፣ አይደር ሚሊታዊ አሁን ላይ ቀጣይነቱ በቁም ነገር በነጩ ቤት

በዚህ ክረምትም አይደር ሚሊታው ሪያል ማድሪድን ሊለቅ ይችላል ተብሎ ነው የሚጠበቀው። ምንም እንኳን የመሀል ተከላካዩ ሁሌም በአካላዊ ጥንካሬውና በግል ብቃቱ ተጫዋቾችን ማሸነፍ በመቻሉ ቢታወቅም ከቅርብ ጊዜ ወዲህ ያጋጠሙት ያሉት ጉዳቶች በአጭር ጊዜ ውስጥም በከፍተኛ ደረጃ ብቃቱ ላይ ጥርጣሬ ተፈጥሯል። የተጫዋቹ የጉዳት ሁኔታ አሳሳቢ በመሆን የአሰልጣኝ ቡድኑ አባላት እድገቱን በቅርበት እየተከታተሉት ነው። ነገር ግን ምልክቶቹ ሙሉ በሙሉ አዎንታዊ አይደሉም። ተጫዋቹ በድጋሚ ወደ ሜዳ ተመልሰው የቀድሞ ብቃቱን ማሳየቱን ውስብ ስብስብ ይመስላል። ይህ በእንዲህ እንዳለ የሪያል ማድሪድ ደጋፊዎች ትዕግስት ማጣት ምልክቶችን መታየት ጀምረዋል። አንዳንድ ደጋፊዎች ብራዚላዊውን በቡድን ውስጥ ማቆየትም አደጋ ሊፈጥር እንደሚችል ያምናሉ። የሁኔታ በሚያጋጥሙ ብዙ እንግዲህ ደጋፊዎችም ከቦርዱ ግልጽ የሆነ ውሳኔን እንዲደረግም እየጠየቁ ነው። ተጫዋቹ በሽያጭ ወይም ደግሞ በውሰት ለመሄድ በሩን ይከፍቱለት ይሆናል በማለትም ተቃውሞ እየገጠማቸው ነው። የመጨረሻ ውሳኔው በብዙ ሁኔታዎች ላይ እየተመሰረተ ይሆናል። በተጫዋቹ አካላዊ ለውጥና በክረምቱ በሚቀርቡት ዋጋዎች ላይም የቅርቡ የገበያ ስትራቴጂ ላይ ይሆናል። አሁንም በአውሮፓ ጥሩ ስም ያለው አይደር ሚልታው ሪያል ማድሪድ የተከላካይ ክፍሉን በአዲስ ተጫዋቾች ለመገንባትም ከመረጠም አዲስ መዳረሻን ሊያገኝ እንደሚችል ነው ግምቶች እየወጡ የሚገኙት። ለሜሰን ግሪንውድ የዘጠና ሚሊዮን ዩሮ ዋጋ ከሳዑዲ ቡድኖች ሊያቀርቡ ነው። ሜሰን ግሪንውድ በ90 ሚሊዮን ዩሮ ሊዘዋወር ይችላል። ማንቸስተር ዩናይትድ ከሽያጩ 50 በመቶ ያገኛል። ማርካ ሜሰን ግሪንውድን ከሳውዲ አረቢያ የቀረበለትን የ90 ሚሊዮን ዩሮ ዋጋ ለመቀበል ሊያስብ ይችላል ብሏል። በኦሎምፒክ ደማርሴ በሊግ 1 ድንቅ ብቃት ያሳየው እንግሊዛዊ አጥቂ በሳውዲ ቡድኖች በእጅጉ መፈለግን ጀምሯል። ግሪንውድ በዚህ ዓመት በማርሴ 28 ጨዋታዎችን አድርጎ 18 ጎሎችን ሲያስቆጠር፣ ሶስት ለጎል የሆኑ ኳሶችንም ማቀበል ችሎ ነበር። የአስደናቂ ብቃት የበርካታ የአረብ ክለቦችን ቀልብ የሳበ ሲሆን አገልግሎት ለማግኘትም ከፍተኛ ገንዘብ ለመክፈልም እንዲሁ ፍቃደኛ እንደሆኑ ነው የሚገለጸው። ሆኖም ግን ኦሎምፒክ ደማርሴይ የራሱን እቅድ አለው። የፈረንሳዩ ክለብ ከመጣበት ጊዜ ጀምሮ በቡርን ውስጥ ቁልፍ የተዋሃደውን ሜሰን ግሪንውድን ማጣት አይፈልግም። ማርሴይ ግሪንውድን ለመሸጥ ከወሰነ ማንቸስተር ዩናይትድ ከዚህ ስምምነት ሀምሳ በመቶ ክፍያን ያገኛል። የሳዑዲ ቡርኖች እስከ 90 ሚሊዮን ዩሮ ከተሸጠ የእንግሊዙ ክለብ ግማሹን ወደ 45 ሚሊዮን ዩሮ የሚጠጋ ዋጋ ያገኛል ማለት ነው። የማንቸስተር ከሽያጩ ግማሽ ማግኘት ሁኔታውን የበለጠ ያወሳስበዋል። በተጨማሪም የፈረንሳዩ ክለብም በጣም ጠቃሚ ከሆኑ ተጫዋቾች አንዱን ለመልቀቅ ፈቃደኛ ባለመሆኑ ዝውውሩ ከባድ ነው። ግሪንውድን በማርሴ በጣም ደስተኛ መሆኑ ተሰምቷል። እንግሊዛዊው የፊት መስመር ተጫዋች በአውሮፓ ሕይወቱ ደስተኛ ነው፣ በፈረንሳይ ክለብ ውስጥም እንደ ቤቱ ይሰማዋል። ከሳዑዲ አረቢያ አጓጊ ጥያቄዎች ቢቀርብለትም አላማው ግን በአውሮፓ መጫወትና ስራውንም እዚህ መቀጠል ነው። ምንም እንኳን እንደ አልሂላል አልኢትሃድና አልናስር የመሳሰሉ የአረብ ክለቦች እሱን ለማስፈረም ሁሉንም ነገር ለማድረግ ፈቃደኞች ቢሆኑም ግሪንውድ ግን ፈረንሳይን ለመልቀቅ ዝግጁ አይመስልም። የግሪንውድ ሁኔታ ውስብስብ ነው። በአንድ በኩል ወደ ሳዑዲ አረቢያ ለመዘዋወር ጥሩ እድል የማግኘት እድል አለው፣ በኦሎምፒክ ደማርስ ያለው ሁኔታ ደግሞ በሚቀጥሉት ቀናት ስለ ወደፊቱ የበለጠ በግልጽ እንሰማለን። ነገር ግን አንድ ነገር እርግጠኛ መሆን ይቻላል። የግሪንውድ ስም በብዙ የአውሮፓና ኤዥያ ትልልቅ ክለቦች ቢሮ ውስጥም ተቀምጧል የሚሉ መረጃዎች ናቸው እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁንም እኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው በቀጣይ ፕሮግራሞቻችን ደግሞ ሌሎች የርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ነው የሚሆነው። ፏድባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በነገው የምሳሳት ፕሮግራማችን ላይ ዳግም ተመልሰን እንገናኛለን። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም በአክብሮት ተመኘው።